ሰላም ሰላም፣ ጋይስ እንደናችሁ? ዛሬ በአዲስ ቪዲዮ መጥቻላችኋለሁ። እርጥብ ልሰራ ነው። እንግዲህ ብዙዎቹ እየሰሩ እየበሉ አየኋቸው፣ አስጎመጁ። ሰላም ሰላም፣ ተናስ ጥልኝ ጋይሶችዬ፣ እንደናችሁ? ዛሬ እርጥብ ልሰራ ነው። እንደምታውቁት እንጂ በዚህ መልክ ልጭ አለው። እዚህ ጋር ሽንኩርት ልጭ አለው። ሌሎችም ግብዓቶች አሉ። አብራችሁት የምታዩት ይሆናል። አብራችሁ ቆዩ ጋይሶችዬ፣ በኔ ስታይል እርጥብ እንዴት እንደሆነ የምታዩት ይሆናል አብራችሁ ቆይ እንደምታዩት በዚህ መልክ ቆርጬዋለሁ ማለት ነው እናንተ በምትፈልጉት መልክ መቁረጥ ትችላላችሁ በጣም ስስ አይደለም በጣም ወፍራም አይደለም እና በዚህ መልክ ቆርጬዋለሁ ከዛ በሞላ ምን እንለዋለን ማለት ነው እናቆልዘዋለን በሙቁሃ እስኪ የምናደርገዋለን ትው በአማርኛው ምን ነው የሚባለው ምናምን ነገር ነገር ለማንኛውም፣ ደዛ እናቆየዋለን ለምን ስጠብሰው ከለብን እንደያዘ ነጭ እንደሆነ እንትን ይልልኛል ማለት ነው። አይጠቁርም ወይ ታውቀኝ አይሆንም ማለት እዚ ነው። ቁሃ ፈላጊነቱ እሱም ማለት ዛ ደገ እናቆየዋለን። በጣም ነው ቻችን በዚህ መልክ እስቲ ማርክ የጨረስኩ ማለት ነው። ከዛ ሽንኩርት ሼሪ መሪ ወይንም ስላይስ የተቆረጠ ነው ማለት ነው። ከዚህ ጋር ቲማቲምና ሳልሳ አድርጌ አንድ ላይ የፈጨሁት ነው። እዛ በመቀጠል ዘይት እዚ ጋ እድሮቹ የሚጠብስበት እያጋልኩ ነው። እዚ ጋ ደግሞ ሽንኩርትን ማቁላላበት እያዘጋጀው ነው። ጠብሼ እያጠለልኩ እዚ ጋ ነው ማረገው ማለት ነው። አብራችሁ ቆዩ

ድንቻችን በዚህ መልክ ጠርሰን ጨርሰናል። እንደምታዩት በደንብ ነው የበሰለው ከለሩን እንደጠበቀ ማለት ነው። እኔ እንደዚህ ነበር። እስቲ የሚያረኩት ማለት ነው። ስለዚህ አሁን እናዋህደዋለን፣ እዚህ ጋር እንደምታወቱኝ እናዋህደዋለን። ካዋህድ በኋላ ደግሞ ሊጥ እናቦካለን ለእርጥቡ የሚሆን በዚህ መልክ እንትን ብዬ አንድ እንቁላልና ጨው ዘይት አፍያ አድርጊያለሁ ማለት ነው። ከዛም በኋላ እኳ ነው የምጨምረው እና ክርር ብዬ ክርር ብሎ አወከዋለሁ ማለት ነው። እንደምታዩት በዚህ መልክ ካቦካውት በኋላ ለአስር ደቂቃ የሚሆን እናቆየውና ከዛ እየከፋፈልን ደግሞ እንትን እንድን እናረገዋለን እንዲለሰልስልን እናደርገዋለን። ከዛም በኋላ ትንሽ ለስልስ ካለ በኋላ ወደ መጋገሩ እንሄዳለን። አብራችሁን ቆዩ ተመልካቾቼ። ሌጤ እንደዚህ በዚህ መልክ ለስልስ ብሎ ቆይቷል። አሁን ከፋፍልና በምፈልገው ሳይዝ ቆራርጬ እዳምጠዋለሁ ማለት ነው። አብራችሁን ቆዩ ቤተሰብ። እንደምታዩት በዚህ መልክ እዳምጨዋለሁ ማለት ነው። ወፍራም አይደለም ስስም አይደለም። ከዛ ዘይት እናመጣለን። ከዛ እንደዚህ እንቀባዋለን ማለት ነው። እንደዚህ ከዳመት ነው በኋላ እንደዚህ እንቀባለን። እንደዚህ አድርገን ዱቄት እናነሰንስበታለን። ከዛ በዚህ ሳይዝ እንደዚህ አድርገን እናስተካክላለን። ከዛ እንደዚህ እያችሁትኝ ከዛ በዚህ መልክ አራት ሀባ ነው የዘጋጀሁት። ሁለቱ ለእኔ ሁለቱ አብረው ላሉ ሰዎች ማለት ነው። እንደዚህ አድርገን ለአስር 10 ደቂቃ እናቆየዋለን። ከዛ እየዳመጥ እንጋግረዋለን። አያችሁትኝ፣ በድጋሚ እንደዚህ አድርገን የዳመጥኩት ማለት ነው በምፈልገው ሳይስ በጣም ስስ አይደለም፣ በጣም ወፍራም አይደለም። መካከለኛ ሚዲየም ሳይዝ ነው። ስንበላው ግርምሽ ብሎ ልስ ልስ እንዲለን ነው የምፈልገው። ይሄን ይመስላል ማለት ነው። አሁን ወደ መጋገሩ እንሄዳለን። አብራችሁን ቆዩ እንደምታዩት በዚህ መልክ እየጋገርኩትኝ ነው እንደዚህ እኛ መከለር ሲሰጠኝ አወጣዋለሁ ማለት ነው ከዛ ደግሞ ያለውን ውጤት አብራን ና ይሆናል አብራችን ቆይ በጣም እንዲበስል አታድርጉ ትንሽ ከለሩን ቀየር ካረገ ከዛ ድጋሜ ስትጠቅልለን ስለምናበስለው ችግር የለውም ብቻውን መብላት ከፈለጋችሁ ግን ሁሉንም ብራውን ከለር ሰጣችሁ አድርጋችሁ ማብሰል ትችላላችሁ። ይኸው እንደምታዩት ለዚህ አድርገን ማጋገር ቤተሰብ እንደምታዩት ለሶስ የሚሆን ያዘጋጀሁት ግብአት አቮካዶ አለኝ። የፈረንጅ ቃሪያ አለኝ። የሚያቃጥለው ቃሪያ አለኝ። ሽክት ትንሽዬ አለኝ የደሞ ፐርሲል አለኝ ማለት ነው። የድንብረፍጠል ቁንዶ በርበሬ ሰልት ይህን እፈጫዋለሁ። ትንሽዬ እዘይ ዘይት ወይም እዘይ አድርጌ ማለት ነው ከዘፈጭቸው ምን አይነት ውጤት እንደሚሰጠን አብረን የምናየው ይሆናል። ይጠብቁ። እንደዚህ አድርጋቱ በሀማቻ ማለት ነው። በዚህ መልክ ይበቃኛል ማለት ነው።